ከስራችን ከማህበራዊ ሕይወታችን እንዲሁም በተለያዩ የዕለት ተዕለት የህይወት መንገዶቻችን ፊርማችንን ከወረቀት የምናሳርፍባቸው አጋጣሚዎች አያሌ ናቸው። ፊርማችን ከህጋዊ ሰነዶች እስከ የግል ደብዳቤዎች ማንነታችንን የሚያረጋግጥና ፈቃዳችንን ወይም ስምምነታችንን የሚያመላክት የማረጋገጫ መሳሪያ ሆኖም ያገለግላል። አንዳንዴ ታዲያ ፊርማ በቸልተኝነትም ሆነ ሌሎች ምክንያቶች የመቀየር ሂደት ውስጥ ልንገባ እንችላለን። ሆኖም እነዚህ ፊርማ የመቀየር አጋጣሚዎች አንዳንዴ ያልተጠበቀ ችግር ሊያመጡ ይችላሉ። ማቴዎስ ንጉሴ የገጠመውም ይኸው ነው በግሌ ቀይር ያውቃለሁ አንዴ በመጀመሪያ ኤም የሚል ነገር ነበርና ፌርማዬ ከዛ እሱን ለማድረግ ልገመኝ ለመቀየር ስንል ያየሁት መከራ በጣም ብዙ ነው ፌርማውን ከቀየርኩኝ በኋላ ባንክ ቤት መልሰውኛል ማለት የመታወቂያ ላይ ያለውና ያን ስለማይል ተብዬ ተመልሻለሁና በጣም በርካታ ፕሮሰስ ሂጄ እንደገና ይሄንን ቡክ ያወጣህበት ቅርንጫፍ መጀመሪያ እና እዛ ነው የምታወጣው ተብዬ በጣም ብዙ መከራ ነው የደረሰብኝና ፌርማዎቹ በጣም አንዴ አስበህ ካልሆነ አንዴ እንትን ካለ ለምሳሌ በቃ የፈለክበት ትጠቅም በተለያየ ቦታ ላይ የመጀመሪያ የቀየርክበትን ቦታ አምጣት ስለሚባል በችግር ነው። ፊርማ መቀየር ወይም መለወጥ በተለያዩ ምክንያቶች ተጽዕኖ ሊያሳድር የሚችል የግል ውሳኔ እንደመሆኑ ሂደቱን በጥንቃቄ መከተልና መተግበር አስፈላጊ መሆኑ ይነሳል። ለመሆኑ ፊርማ የመቀየር ሂደት ምን አይነት ህጋዊ ሂደቶችን ማለፍ ይኖርበታል? ስንቶቻችንስ እነዚህን ሂደቶች እንከተል ይሆን? አንድ ሰው ፊርማ ከፈረመ በኋላ ያው አሻራ ጥዋል ማለት ነው። ያን ፊርማ ግን ለመቀየር እጅግ በጣም ብዙ ነገሮች ያስፈልጋሉ። ለምሳሌ ባንክ ቤትን ብትሄድ፣ ወረዳ መታወቂያ ብትሄድ፣ እስከ ላይ ድረስ ክፍለ ከተማ እስከ ከተማ ድረስ ያሉት ነገሮች አንዴ ካሳረኩ በኋላ ፊርማ ለመቀየር በጣም ብዙ ፕሮሰሶች አሉ። ፊርማ ነበረኝ። አንዱን ፊርማ ጣልኩት፣ አስማስለው በኔ ፊርማ መጠቀም ሲጀምሩ ሁለተኛውን ፊርማ ታውኩት ምክንያቱም ሰው ነው ያሳስታል። የሰው ወንጀል ላይ ያስገባል። መጀመሪያ ፖሊስ ላይ አመለከት ከፖሊስ ወደ ፍርድ ቤት ከዛ በኋላ ነው አሳውቄ ነው የቀየረው ነው ይሄን ፊርማ ወደዚህ ቀይራለሁ የምል በሚያካለውቶቹ ቢያሳውቁ አሪፍ ነው። ዝም ብሎ ፊርማው ከመቀየሩ ይልቅ ማለት ፊርማ ማለት ምድሌት ሊ በቃ ጀስት ይሄ ፊርማና አደረኩ ማለት ቀየርኩ ምንም አደረኩ ለሌላ ሰውም ሪስካ መጣው ለሰውየም ለራሴ ላይም ሪስክ አመጣውት ማለት ነው። በህጋዊ መንገድ በፍርድ ቤት አስመስክሮ ወይ ደግሞ ፍርድ ቤትን አስፈቅዶ መለወጥ ይቻላል የሚል ግንዛቤ ነው ያለኝ። ውልና ማስረጃ የሚገቡ ፊርማዎች አሉ፣ ገቢዎች የሚገቡ ፊርማዎች አሉና እነሱ እነሱ ዶክመንቶች ላይ መታየት አለበት ወይም ደግሞ የቀየሩበትን ማስገባት አለባቸው ብዬ አስባለሁ። ታዳ ፊርማ የመቀየሩ ተግባር በአንድ ሰው የግል ፍላጎት እንዲሁም የተዋዋይ አካላትን እውቅና የሚፈልግ ጉዳይ እንደመሆኑ እነዚህን ሂደቶች ሳይከተሉ የሚደረጉ ተግባራት አገልግሎቶችን ለማግኘት ከመቸገርና ለእንግልት በመዳረግ አለፍ ሲልም የህግ ተጠያቂነት ሊያስከትል እንደሚችልም ይነሳል። ፊርማችንን እንዳንቀይር የሚከለክልን ህግ የለም። ነገር ግን ምንድነው እዚጋ ስንቀይር ማን ማወቅ አለበት? እንዴት ነው መቀየር የምንችለው የሚለውን ማየት ያስፈልጋል ማለት ነው። ለምሳሌ የመንግስት ተቋማት ፋይናንሻል ኢንስቲትዩሽን እንደ ባንክ አይነት ነገሮች ላይ ቀድመን ፊርማችን የምናስቀምጥ ስለሆነ እነዚህ ነገሮች በምንቀይርበት ጊዜ ስለፈለግን ብቻ እኛ ይህ ተቋም እውቅና ቀድመን ሳንሰጥ ምንቀይርበት አግባብ የለም ማለት ነው። ተጠያቂነቱ ራሱ ግለሰቡ ነው። ብዬ ነው የማስበው። ማለትም ያው በመጀመሪያ ጊዜ እንዳልኩት አስቤ አልሜ በደንብ አድርጌ የሚደርስብኝን ውጣ ውረድ አይቼ ነበር ማድረግ ያለብኝ። ራሴ ካረኩኝ በኋላ ያን ፊርማ ደግሞ ለመቀየር፣ ራሴ ግለሰቡ ነው አላፊነት መውሰድ ያለብኝ። ፊርማ ቀየረ ማለት ያሰውዬ ሰውዬ የማን ፊርማ እንደሆነ አይታወቅም። ስለዚህ ስራን ለማስኬድም ሆነ አንድ ውሳኔን ለማስተላለፍ ፊርማ ወሳኝነት ስላለው አላ ወይ ነገሮች ሊጓተቱ ይችላሉ። ፊርማ ሳያሳውቁ ከቀየሩ ትልቅ ሎስ ሊፈጠር ይችላል ብዬ አስባለሁ። እንዲህ አይነት ችግሮችን ለማስወገድ ሁሉንም አስፈላጊ ሂደቶች ማረጋገጥ ያስፈልጋል። በቂ የግንዛቤ ስራዎችን መስራት እንዲሁ ብዙ ጊዜ በፍርድ ቤት አካባቢ በርካታ የሆነ በኬዝ የሚበዛበት ኬዝ የሚበዛበት ኤሪያ ነው ማለት ነው። አንድ ጊዜ ከፈረምን በኋላ እንደው ኤግዛክትሊ የመጀመሪያውን ፊርማ ማች ያደርጋል ወይ በሚል ስናደርግ አንስተዋል። ብዙ ጊዜ ማለት ነው በማህበረሰባችን ዘንድ የዚህ አይነት ጥንቃቄዎች ብዙም እንደው የጎላ ጥንቃቄ አለ የሚባል አያስብልም።